ከሰሞኑን ከሳምንት ወይም ከዛ በፊት የመኖሪያ ቤታችሁን አከራይታችሁ ወይም ለንግድ አገልግሎት ያዋላችሁ ባለይዞታዎች ግር እንደተሰኛችሁ ይታወቃል። ሆኖም ግር የተሰኛችሁት እጃችሁ ላይ ያለውን የሊዝ አዋጅ ስላላነበባችሁ ነው ሲል የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ነግሯችኋል። ንግድና መኖሪያ ቤት፣ ሆስፒታልና ትምህርት ቤት፣ ክሊኒክና ሌላም የንግድ ጠባይ ያለው የቢዝነስ ስራ በመኖሪያ ቤት ይዞታ ማረጋገጫ ሰነድ መስራት አይቻልም ሲባልም ተሰምቷል። ነዋሪውም ይህ እንዴት የሆነ ለመጠናከርና ለኬትስ የመጣ ነው ሲል ይጠይቃል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በበኩሉ አንዳችም ከህግና ከአዋጅና ከደንብ ውጭ የጠየኩት ያስከፈልኩት ገንዘብ የለም እንደውም ባለ ይዞታው እጁ ላይ ያለውን የሊዝ አዋጅ ስለማያነብ ነው ሲል ያስረዳል። እኛም በዚህ ጉዳይ ግልጽ ያለውን ነገር ለመረዳት በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮን ጠይቀናል። ቅድሚያ የተፈጠረው ግርታ ምንድን ነው ስንል አቶ መኮንን ተረፈን ጠይቀናል። አቶ መኮንን የቢሮ ምክትል ኃላፊ ናቸው። እዚህ አካባቢ ላይ ምንም የተፈጠረ ነገር የለም። መሬት እንደ አዲስ አበባ ከተማ አስተዳደርም ብቻም ሳይሆን እንደ አገር ኢትዮጵያ የሚታስተዳድረው መሬት በሁለት መንገድ ነው ስሪቱ ማለት ነው። አንዱ ነባር ነው፣ አንዱ ሊዝ ነው። በዚህ አገልግሎት ለውጥ ሰዎች አስፈቅዶ ይችላሉ፣ ግን ሳስፈቅዱ ድማንቴ እንዳልከው አይደለም። ኮብልስቶን አካባቢ ወደ ውስጥ አስፋልት አካባቢ ያን ቦታዎች በነባር የነበረው የተባለው መሬት ሲሰጥ ነባርን አገልግሎት የለወጡትንም እዚ አካባቢ ላይም ደንብ መቶ ስልሳ ሶስት ላይም እነሱንም ይመለከታል። ግን አግሬሲቭ ፕሪቪሌጅ አድርጎ ከተማ አስተዳደሩ ከዚህም በፊት ለመኖሪያ የሰጠውን ያን ፕሪቪሌጃቸውን ሳይፈልጉ ወደ ድርጅት ከቀየሩ በፕሪቪሌጁ ላይ ደንብ ቁጥሩ ላይ ያስቀምጣል ማለት ነው። እነዚያ እንዲስተካከሉ የመሬት ልማትና አስተዳደር ቢሮ በከተማው ከ700 ሺህ በላይ ፋይሎች አሉ። እስካሁን በአንድ ወር ጊዜ ውስጥ አራት ሺህ ገደማ ፋይሎችን ወደሚፈልጉት ይዞታ ለውጥ አስተናግጃለሁ ብለዋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ከተማው ለኑሮ ፍላጎት የሰጠውን ቦታ ወደ ንግድ የቀየሩትን ይዞታችሁን አስተካክሉ፣ ቀይሩ ያልኩት በህግና ስርዓት ነው፣ የከተማውን ዓለም አቀፍ መልክም ለማስያዝ ነው ሲል ያስረዳል። ከአራት ሺህ ሰዎች በላይ እዚህ አካባቢ ላይ አገልግሎታቸውን አስተካክለዋል። በቅርቡ ማለት ነው፣ ወደ ሚፈልጉት መብታቸው ስለሆነ፣ አሁን መኖሪያ ቤት ሆኖ ሳለ ንግድ ካደረግከው ወደ ድርጅት መቀየር ትችላለህ ማለት ነው፣ ህጉ አይከለክልም። ደኛ እንደምናስበው የአዲስ አበባ ከተማ አስተዳደር ከሰባት መቶ ሺህ ፋይሎች በላይ ነው ያለው ሁሉንም ተቻለ ያደረግነው የተወሰነ ኤሪያ ነው። ሳምፕል ቴስቲንግ ነው ያደረግነው። ይህን ደግሞ መሬት ስታስተዳድረው የምታስተዳድረው ነገር በትክክል ነው አይደለም። አንዱን ደግሞ ፕሪቪሌጅ መከልከል የለበትም። በምደባ ነው ያገኙት። አሁን ለምሳሌ ብዙዎቹ አሁን አገልግሎት የቀየሩትና ወደ ትክክለኛ ተመለሱ እያልን ያለ ነው አስተዳደሩ። በምደባ ነው የሰጣችሁ፣ ሳይወዳደሩ በዝቅተኛ በወቅቱ የሰጠው ነው። ለምን የከተማ አስተዳደር የመኖሪያ ቤትን ፍላጎት እንዲሟላ ለማድረግ ነው ማለት ነው። ሰው አሁን በዛን ደረጃ ፕሪቪሌጅ ከተደረገ በመኖሪያ የከተማን የመኖሪያ ችግርን ለመፍታት ስለሆነ በዛ ደረጃ ነው ማሰብ አለበትም ማስገድ አለበት። ንግድ ካደረጋ ደግሞ ህጉን ማስከበር አለበት። በእርግጥ መሬት ልማትና አስተዳደር ቢሮ ህግና ደንብ ጠብቄ ነው ስራዬን የምሰራው ቢልም ለህዝቡ በቂ መረጃ ሰጥታችኋል ወይ? ለንግድና ቢዝነስ በከተማው የሚያዋውለው የሰነዶች ማረጋገጫና ምዝገባ አገልግሎትም ሆነ ንግድ ቢሮ ይህንን የንግድ ይዞታ ሳይመለከቱ፣ ሳያጣሩ አገልግሎት መስጠታቸው ህግን መተላለፍ አይሆንም ወይ? እናንተስ ወደፊት አብራችሁ ለመስራት የስራችሁም እንዲቀልላችሁ ምን አሰባችሁ ማለታችን አልቀረም። ያው ለምሳሌ

መኖሪያ ብሎ በዛ ደረጃ ነው መሆን አለበት፣ መሆን አልነበረበትም። ተቋማትም ይህን ማወቅ አለባቸው ከአሁን በኋላ ያው እነሱም ይሰማሉ ብዬ አስባለሁ። እኛም በሚመለከተው ኮሚኒኬት እያደረግናቸው ንግድ ቢሮም ይሁን ውልና መስረጃም ይሁን ለንግድ ብሎ ሄዶ እዛ ሲዋዋል ምን ማወቅ አለበት? ካርተክ ንግድ አይልም፣ መኖሪያ ነው። ለመኖሪያ ብቻ ነው ውል እዚህ ጋር ልመዘግብላ ይገባል ለንግድ ቤት የሚደወዝ አካባቢ ሲያደርግ በዛ ደረጃ አፕሮች ማድረግ ያስፈልጋል። የእናንተንም ስራ ያቀላል ሲሆን ያቀልላልም አሁን ቅድም ያልኩት ግቢ ግቢ ማያስፈልግም ማለት ነው። ስለዚህ እዚ አካባቢ ላይ ታረማል የሚል እምነት አለ። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ከህግና ከደንብ ውጪ አንዳችም የሰራሁት ስራ የለም ብለዋል። ይልቁንስ ነዋሪዎች ይዞታቸውን ወደ ንግድና ወደ ሌላም ለመቀየር ከማሰባቸው በፊት መረጃዎችን ማጣራት እንዳለባቸው መክረዋል።